ፍቅር የአዴን ቀለበት ለማውጣት ሙከራ አደረገች። አንቺ ደፋር ደፍ የኔና የኔ ብቻነው ይህን ቀለበት ማድረግ አትች ማውጭና ወርወሪለት ብላ ከቤዛ ጋር ሆና ትግል ይዛለች። ቤዛ ጋሁን ላይ ምስጢረኛ ሆነው ፍቅርና ቤዛ አዴን ለማጥመድ እየታገሩ ነው። ነገር ግን አዴ ደግሞ ነቅታባቸዋለች። እሮታ ደግሞ አሹን ቪዲዮ እያለች አቅርባ እስከ ዛሬ ድረስ ስታጫውት ኖራ አሁን ላይ በፕራንክ አስመሰላ የፍቅር ጥያቄ ጠየቀችው። እሱም ደግሞ በሚገባ አድርጎ በጥፊ አቀመሳት። ወይ ሮታ ሮታ፣ በጣም ያሳዘነችን። ያው ፕራንክ ብላ ነው፣ ነገር ግን አሹ ደግሞ በማይቀለድ ነገር መቀለድ አያስፈልገውም። ሩማን ነው የመጣ ሩማንን በጣም ነው የሚወድ። ያስከዝ በሩማንን ተዋትና ከኔ ጋር ኑር ስትለው ያልተገባ ጥፊ ነበር የመጣት። አሰላሙ አለይኩም ወረቱ በረካቱ። ወድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ወደ ሳራማ አልሐምዱሊላህ ረብ ዓለሚን በየለችሁ ሰባችሁ ብዘት በል አዲስ ከሆናችሁ ሰብስክራይብ ያረጋችሁ ቤተሰብ ሆኑ እንግዲህ ባለፈው አደይና ደብ በየቦታው የፍቅር መቀስ በስቶባቸዋል። እዚ ላይ እንግዲህ አደይ የሚገናኙት እየሸወዱ አደይ ሌላ ጋ ሄዳሉ እያለች እሱም ደግሞ የሆነ ዘዴ ሰበብ እያደረገ ሊወጡ ነበር። ባለፈው ስጦታ ሰጥቷት ተሸንጉሊት እንዲሁም ደግሞ እሱ ተቀይሟት እንደነበርና እሷም ደግሞ ሸንጉሊት በመሰጠታ ደስ ያደሰቧት እንዲሁም ደግሞ ፍቅር እና ቤዛ ውጭ እንደሚሄዱ እንደሚከታተሉ የተከታተሏቸው እናቲቱ ጋር ለማጣላት ሙከራ ያደረጉ ነበር። ነገር ግን እነሱ በዛም ብሎ በዛ እናት እናቷን እያሳመነች እስካሁን በፍቅር እየተጓዙ ነው። አሁን ላይ ደግሞ ፍቅርና ቤዛ ቤዛም የቤቱን ሰው በመርዝ ጨርሳ ቤቱን ለመውረስ ትግል ወይ የቤዛ ልብ ትልቅ ነው በጣም የቤዛ ደግሞ የተለየ ነው ምርቧ ተለቅ ነው ፍቅርን የወደደች መስላ እንግዲህ ቤት እንድታስቀምጣትና ምንም ነገር ቢመጣ እንድትከ ታጎርና እንድትሆን አድርጋ ፍቅርን ተባብራት አዴን አብራ እንድታስወጣና ከቤቱም ከደፍካ እንድትለያይ እያደረገች እያገዘቻት ነገር ግን ቤዛ ደግሞ የቤቱ ሰው ጨርሳ ወይም ደግሞ ለታም ፍቅርን ፍቅርን ለመግደል ሙከራ እያደረገች ነው። ምክንያቱም ባለፈው የቤቱን ካርታ ሲጨ ስራ ጀምር ብላ እናቷን ጠይቃ ነበርና የቤቱ ካርታ በኔ ሳይሆን በፍቅር ነው ያለው። ፍቅር ግን አታውቅም። ይሄን ብላ ሚስጥር ነግራት ነበር እና ባለፈው ፍቅርን እና እናቷ ጋር ምግብ አቅርባላቸው እንግዲህ ያቀረበችው ምግብ ከሳህን ላይ ጀምራ መድኃኒት አርጋብን ነበርና ፍቅር መጀመሪያ ስትበላ፣ እሷ ደግሞ ከበላይ በኋላ እናይቱ ብትጎርስ ስትል እ ጨው የለውም ብላ አንስታ ነበር። ምክንያቱም በአንድ ጊዜ ሳይሆን እያዳገመች ነው። ማጥፋት የምትፈልገው ምግብ እየቀነሰች ክሳል እያደገች፣ መድኃኒት እያደገች እያቀረበችላቸው ነው። የዚህም ቤት ሰዎች ሁሉንም ጋር አገያችሁ፣ እኔ ይቱ ቤቱን ኔን ያረጋለሁ ብላ ቆርጣት አንስታለች። እንዴ ቤዛኮ ሀይለኛ የለም እንግዲህ ዴቭ እና አዴ አሁንም ፍቅራቸው በሚያስገና መልኩ እየተሸሸጉም ቢሆን በዚህ ዝጋ አዴናት እንጂ ወደኋላ ያለችው ዴቭ እሷን ሁሉ ነገር ለማሳወቅ ቤተሰብ ለማሳወቅ ፍቃደኛ ነው፣ ግን ደግሞ ማስተካከላቸው ነገሮች አሉ። ጠብቀኝ አሁን አይደለም የሚያውቁት ቤተሰብ እያለች አዴናት እየገተተችው ያለችው ማለት ነው። ሌሊይ እንግዲህ ደግሞ ባቡሬጋ አሁን የሚል ተቀራረበች ና ታጎኗ እንደሆነ ነው የምናየው። ግን ባቡሬ ዳይሬን ሳይወደድ አይቀርም። እሷም ግን ደግሞ ባለፈው ህይወቷ ገቧ ስለተሰበረ እንዲህ ያለ ነገር አሁን ላይ አልተሳጥም። ሲቀጥል እንግዲህ ቤዛ ለፍቅር ጥሩ ሆነለታለች። እሱም ደግሞ የሚሰራው ስራ እንዳይነቃባት ማለት ነው አዴን ኩርችና ጨምረው ፍቅር ጃንጠመዛ እንግዲህ ቃል ኪዳኑን አውጪ አንቺ ደፋሪ፣ ይሄ ላንቺ አይገባም፣ አንቺ አታረጊም፣ አውጭና ወርውለት ሌብ የኔ ብቻ ነው ብላ ቃል ኪዳኑን እንግዲህ ቀለበቱን ለማውጣት ተግድዛ ነበር። በጣም ስታሰቃያት ቤዛናት ያስለቀቀቻት ቤዛ ደግሞ ላይ አስባ ሳይሆን እንዳይነቃባቸው እና ሲጨቃጨቁ ሴራቸው እንዳይጋለጥ ላዴ ያዘነች እና ካዴ የመሰለች መስታ አዴ ለማጥቃት ነው። በኋላ መታ ፍቅርን ምኝታ ቤት መጥታ እንዴት ነው ላዴ እንሽ ጠበቀ የምትሆን ፍቅር እንደዛ አይደለም ተረጅኝ። መጀመሪያ አዴይን በሙግት እና በጠብ ሳይሆን በፍቅር መህድ ያለብን እሷን የወድር መስሌ ለማጥመር ነው እንጂ አደ አይደለም ያስለቀኳት መጀመሪያ የግባሽ እያለች ስትላትሽ በቃ ብላ ተስማሙ። አደይ አሁን ላይ ሁሉም ነቅታባቸዋለሁ። እንዲሁም ደግሞ ከውጭ ስገባ አሹን አደይ እሳ አደይ እንወዳታለሁ አደይ ጎበዝ ናት እወድያታለሁ ይቅርታ ማለት ፈልጋለሁ ብያ ላይ ስትል የሆነ ነገር እንዲያስብሽ ይገባኛል። የሆነ ነገር አስበሽ እንድሰው ሲጠላ ብቻ ሳይሆን ሲወድም ለምንወደድ ከ ብር መጠየቅ አለብን እያለች እየነገረችን ነበር። አደይ ነቅታባት አለ የቤዛን ጠጋ ጠጋ ማለት አሹ ራሱ እንዴት ሰው ለመግታት እንደ ጊዜ ይቀየራል እያለች ነበር። ፍቅርም ደግሞ ቤዛ ኩሽና ወጥመድ ስት ዘጋጅላት የፍቅር ምናት ከመቼ ወዲ ነው ደግሞ ቤት መወለውል እንኳን ስራ አይደለም አዴ ጋ እንዴት ተስማምታችሁ አለያችሁ ነበር ብላት ደነቀች አይ አዴ ጥሩ ሰው ናት እስከዘርበድያት አለሁ ካሁን ባላግን ስራ እንኳን አግዝሻለሁ እያለች ለአዴ በእናቷ ፊት አስመሳለች ነገር ግን እናቷ ራሱ ትቀበላት አልቻለችም ምክንያቱም የቤዛ እና የፍቅር ድርጊት እና ጸባያቸው ይታወቃል። ተለዋዋጭ እና አስመሳይ፣ ሁሉ ጊዜ እያስመሰሉ ነው። አሁንም ቢሆን አቅደውላታል። አዴ ነገር ግን አዴ ደግሞ ነቅታባቸዋለች።